ከአዲስ አበባ የተለያዩ ክፍለ ከተሞች የተውጣጡ ወጣቶች ከከንቲባ አዳነች አቤቤ እና ከቢሮ ኃላፊዎች ጋር ውይይት አድርገዋል። መልስ ቢያገኙ ሲሉ ካነሷቸው ጥያቄዎች መካከል በቅጥር የሚፈጠሩ የስራ እድሎችን የተመለከተው አንዱ ነው። ከስራ እድል ፈጠራ ጋር በተያያዘ አሁን ላይ በመንግስት የስራ ቅጥር ላይ ዝግ እንደሆነ ይታወቃልና እዛ ነገር ላይ ክፍት አድርጋችሁለት ለወጣቱ የስራ እድል በመንግስት ተቋማት ላይ የሚቀጠርበትን ሂደት ብታመቻችሁለት የተሻለ የስራ እድል መፍጠር እንችላለን። የስራ እድል ለማሳደግና ስራ አልባ ወጣቶች መታወቂያ እንዲያወጡ በማድረግ ፍትሐዊ የስራ እድል እንዲያገኙ የተዘረጉ ስርዓቶች ለዘርፉ የተሰጠው ትኩረት ማሳያ ይሆናሉ ይላል ከተማ አስተዳደሩ። ባለፉት አስር ወራት እንኳን 258 ሺህ ወጣቶች በቴክኒክና ሙያ ተቋማት ሰልጥነዋል፣ ቋሚ የስራ እድሎችም ተፈጥረዋል ሲል ያክላል በዚህ አስር ወር ውስጥ 301 ሺህ የሚሆኑ ወጣቶችን በከተማችን ስራ እድል ፈጥረናል። ለአጠቃላይ በከተማ ደረጃ ከዚህ ውስጥ ምሩቃንን ብናይ ወደ 57211 የሚሆኑ የዲግሪ ምሩቃን ወይም ከፈጠርነው ስራ እድል 20% የሚሆነው ዲግሪና ከዛ በላይ ያላቸው ምሩቃንን አሰማርተን የኮሪደር ልማትም ለስራ እድል ፈጠራው አበርክቶን እየተወጣ ነው። በሁሉም ኮሪደሮች እስከዛሬ ድረስ ተጠናቋ። እስካሁን ስራ ውስጥ የገቡት የአራት ኪሎ እስከ እንጦጦ የሚሄደውን ጨምሮ ወደ 2582 ሱቆች ሰርተናል። አብዛኛው ወጣቶችና ሴቶች ናቸው። የስራ እድል ከተነሺዎቹ ውጪ ማለት ነው እንዲያገኙ እየተደረገበት ያለው። አዳዲሶቹ አሁን ያላለቁ ኮሪደሮችም ተመሳሳይ እድል ነው ይዘው እየመጡ ያሉት። የአንበሳ ጋራጅ ጎሮ ወደ በጃክሮስ በኩል የሚያልፈው መስመር ብቻ ከስምንት መቶ በላይ ነው። መድረኩ ላይ እንዳገኘ ነው መረጃ በኢንተርፕራይዝ ለተደራጁ 22ሺ ወጣቶች ከተማ አስተዳደሩ ከባንኮች ያገኘውን 2.9 ቢሊዮን ብር አስተላልፈዋል። ወጣቶቹ በውይይቱም የመስሪያ ቦታዎች ጉዳይ ሲሉ ጠይቀዋል። እንደ አዲስ አበባ ከተማ አስተዳደር የተለያዩ በየክፍለ ከተማው የተለያዩ የመስሪያ ሼዶች አሉ። በዚህም ወጣቱ ተጠቃሚ እየሆነ ይገኛል። ነገር ግን ተጨማሪ ሼዶች ግንባታ ቢደረግ ሼዶች፣ ሱቆች ማለት ነው። ለስራ ፈላጊ ወጣቶች የመስሪያ ቦታዎች እየተላለፉ ነው። በቀጣይም ይህንን ለማስፋት እየተሰራ ነው። ሶስት ሺህ ስድስት የሚሆኑ ሼዶች ለወጣቶች ተላልፈዋል። አንደኛው በአመቱ መጀመሪያ ክብርት ከንቲባ እዚህ አዳራሽ ላይ በይፋ ለከተማችን ስራ ፈላጊ ወጣቶች ሼዶቹን ያስተላለፉበት ነው። ከስር ከስር የተለቀቁትን ደግሞ እያስተላለፍን የምንሄድበት ነው። ይሄ ተጠናክሮ ይቀጥላል። ኢንዱስትሪ ክላስተርም እየገነባን ነው። ከፊታችን ባለው ጊዜ ያጠናቀን በተለይ ወደ ኢንዱስትሪ ሽግግር ያደረጉት እየገቡ የቀድሞዎቹን ሼዶች ደግሞ ለጀማሪዎች መልቀቅ የሚችሉበት ስራ እንሰራለን። አዲስ አበባ ባለፉት ሶስትና አራት ዓመታት ከ1200 በላይ የስፖርት ማዘውተሪያ ስፍራዎችን አግኝታለች። የስፖርት ማዘውተሪያ ስፍራዎች መተዳደሪያ ደንብ ጸድቆ ወደ ስራ መግባቱም ይታወቃል። ይህም ደረጃቸውን የጠበቁ ማዘውተሪያዎች እንዲገነቡ ያስችላል። የስብዕና ማበልጸጊያ ማዕከላት ቁጥርን ለማሳደግም ተጨማሪ ግንባታዎች ይኖራሉ። ከወጣቶች የስብዕና መገንቢያ ማዕከላት ጋር ተያይዞ ያነሳሳቸኋቸው ጥያቄዎች አብዛኞቹ የወጣት ስብዕና መገንቢያ ማዕከላት 114 የሚሆኑ በከተማችን ውስጥ አሉ። አስራ ስምንት የሚሆኑ አገልግሎቶችን ይሰጣሉ። የወጣት ስብዕና መገንቢያ ማዕከላት የሌላቸው ክፍለ ከተሞች ዝርዝር መረጃዎች አሉን። ወረዳዎች ማለት ነው። በወረዳ ደረጃ የተወሰነ አለ። አንዳንዶቹን የማዘመን አንዳንዶቹ ድሳት የሚያስፈልጋቸው አንዳንዶቹን ኢንቴግሬትድ አድርጎ ከ3 በአንድ ከሁለት በ1 የስፖርት ማዘውተሪያ ስፍራዎች ጋር ለመገንባት ጥረት የሚደረግባቸው ሞዴሎችንም ለመለየት ጥረት እየተደረገ መስፈርቶች አውጥተን እየሰራን ያለ ነው። መኖሪያ ቤት ሌላው ጥያቄ ሆኖ መልስ ተሰጥቶበታል። የቤት ጥያቄ ላይ ሴቶች፣ አካል ጉዳተኞች እየተባለ ወጣቱ እየተገፋ ያለበት ሁኔታ ላይ ያለና አማራጭ ቤቶች የሚመቻቹበት ነገር ቢመቻችልን ወጣት ስለሆነን ሁሌ በቤተሰብ ላይ ሆነን ቤተሰብ ማፍራት ስለማችን ክብርት ከንቲባ ለወጣት ሴቷን ወይ ደግሞ አካል ጉዳተኛ እንጋፋም ሰርተን የራሳችን ነገር የምናደርግበት ነገር ግን ቢመቻችልን ለማለት ነው። በሚሊዮኖች የቤት ፈላጊዎች አሉ እንዳላችሁት፣ ወደ ከተማው ፍልሰትም አለ። ሁሉም እኩል ነው የሚጠይቀው፣ ሁሉም እኩል ነው የሚጠይቀው፣ ግን ለሁሉም በአንድ መመለስ ደግሞ አይቻልም። እያደረግን ያለ ነው። ደረጃ በደረጃ መፍታት ነው። የሚቀጥለው በጀት ዓመት ርብርባችን ቤት መስራት ላይ ነው። አዳዲስ ኮሪደሮችን አንጀምርም። ቤት አዘጋጅተን አንደኛ ተነሺዎችም ትክክለኛ ልክ እስካሁን ድረስ እንዳስተናገድ ነው፣ እንደውም በተሻለ ሁኔታ የማስተናገድ እቅድ ነው ያለን። እንገነባለን። ለጥያቄዎቻቸው ተግባራዊ ምላሽን የሚጠብቁት ወጣቶች ለከተማዋ ልማትና እድገት የበኩላችንን እንወጣለን ነው ያሉት።